የኢትዮጵያ ኤሌክትሪክ አገልግሎት በተለይ ከኃይል መቆራረጥ ጋር በተያያዘ ከደንበኞቹ ቅሬታ ሲነሳበት ቆይቷል። ማታ ገብቼ ለእኔና ለልጆቼ የሆነ ነገር ለመስራት መብራት ለኩስ ይመልሳል። አንዱ ቤት የሆነ ነገር ከመለሰ አቅም ስለሌለው ሾርት ይመልሳል፣ ወዲያውን ይጠፋል። ከእንደገና ተንደርድርን ቆጣሪ ጋር ነው የምንሄደው። ቆጣሪ ጋ ደግሞ እኛ መንካት አንችልም። ከእንደገና እዛ ሄደን ተሰልፈን ለዚህ ቆጣሪ ለማስከፈት ከእንደገና ሳምንትም ሁለት ሳምንትም ይፈጅብናል። ዘመናዊ ቴክኖሎጂዎችን ተግባራዊ ባለማድረጉ ከደንበኞቹ ዘንድ የሚነሳበትን ቅሬታ ለመፍታት እንደሚቸገር ይነሳል። ይህም የሆነበት ምክንያት ማንዋል የሆነ ፕሮሰስ ስለምንጠቀም ነው። በዚህም ምክንያት አፋጣኝ ምላሽ አይገኝም። ችግሮች የት እንደተፈጠሩ ለምን እንደተፈጠሩ ምክንያታቸው የማወቂያ መንገድ የለንም። በዚህም ምክንያት ባለሙያዎች ችግሮችን አይደንቲፋይ ለማድረግ ረጅም በእግር በመጓዝ አድካሚ በሆነ መንገድ አልፎ አልፎም ከሰዎች በሚደርስ ጥቆማ ነው ችግሮችን መፍትሄ ለመስጠት የሚጠሩት። ይህም ምላሽ ለመስጫ መንገዶችን ያዘገየዋል ማለት ነው። ዘመኑ የሚዋጀውን ስካዳ የተባለው የቴክኖሎጂ ውጤት ተግባራዊ እየተደረገ ነው። ስካዳ የኤሌክትሪክ ስርጭት ኔትወርክ ላይ ቁጥጥር የሚደረግበትና አስፈላጊ መረጃዎችን ለማግኘት የሚረዳ ነው። ይህ ተግባራዊ የተደረገው ቴክኖሎጂ አዲስ አበባና በዙሪያዋ 50 ኪሎ ሜትርን ይሸፍናል። እኛ ያለንበት ክፍል ሪሞትሊ ሞኒተር ከምናደርጋቸው 41 ማከፋፈያ ጣቢያዎች ውስጥ አንዱ ነው። ለዚህ የሚያገለግለው መሰረተ ልማት ኦልሬዲ ዝርጋታ አልቋል። ከዚህ የምንፈልጋቸው ነው? ማነው ሪሞትሊ በአክሰስ ለማድረግ የምንፈልጋቸውን ሲግናሎች ኮሚኒኬት የምናደርግባቸው ዲቫይሶች ተተክለዋል። የማገናኘትና ኢነርጃይዝ አድርጎ አክሰስ የማድረግ ስራ ነው የቀረን። በቅርቡ ሲጠናቀቅ በአጭር ሰከንድ ውስጥ ዳታ ይመጣል። የመጣውም ዳታ በአጭር ጊዜ ውስጥ ይላካል። እዛ ያለው ክሩ ከችግሩ አንጻር ምን ያህል ደቂቃ ይፈጃል የሚለውን ሞልተው ይልካል። በዛች ደቂቃ ውስጥ ሰርተው ስራውን ጨርሰው ሪፖርት ማድረግ አለባቸው። ሪፖርት ሲያደርጉ እነሱንም ማኔጅ ይደረጋሉ ማለት ነው። ሶ በአጭር ጊዜ ውስጥ መሰራት ያለበትን ስራ ሪፖርት ያደርጋሉ ማለት ነው። ሶ ረጅም ሰዓት የሚፈጅ የነበረው ፕሮሰስ በሲስተም ዋይዝ በጣም በአጭር ደቂቃዎችና ኢቨን በሰዓታት በአጭር ሰዓት ውስጥ ያልቃል ማለት ነው። በዚህ ሲስተም ይህ አዲሱ ስካዳ የተሰኘው ቴክኖሎጂ የኤሌክትሪክ መቆራረጥን ባያስቀርም ከዚህ በፊት በፍጥነትና በጥራት ላይ ሲነሳበት የነበረውን ችግር ግን የሚፈታ ነው። አሁን ባለን የኔትወርክ ኢንፍራስትራክቸር ኮምፕሊትሊ የኤሌክትሪክ መቆራረጥን የሚያስቀር ሲስተም አይደለም፣ ፋውንዴሽን ነው። ይህ ሲስተም ግን ምንድን ነው ለችግሮች አፋጣኝ ምላሽ እንድናገኝ የሚያደርግ ሲስተም ነው። አሁን ያለንበት እዚህ ኮንትሮል ሴንተር ላይ ኔትወርካችንን ጂኦግራፊካሊ በደንብ ማየት የሚያስችለን አላርሞች፣ ቪዥዋሊም ደግሞ ማየት የምንችልበት ሁኔታ ስላለ ችግሮች ሲፈጠሩ እዚህ ከዋናው መቆጣጠሪያ ጣቢያ ሆነን ማየት እንችላለን። በዚህ ምክንያት የተለያዩ ቦታ ላይ ዲስፐርስ ሆነው ያሉ ክሮዎች አሉ ለእነሱ አሳይመንት በመስጠት ችግሮች ቶሎ ሶልቭ እንዲሆኑ ማድረግ የሚችል ቴክኖሎጂ ነው። የእስካዳ ቴክኖሎጂ ተመጣጣኝ የኃይል አቅርቦት እንዲኖር በማስቻል በደንበኞቹ ዘንድ በተለይ ከኤሌክትሮኒክስ እቃዎች ብልሽት ጋር በተያያዘ የሚነሱትን ቅሬታዎች ለመፍታት ያስችላል። አምባላንስ ሲሆን ቮልቴጅ ይደርሳል። ስለዚህ ማህበረሰቡ ላይ የተለያዩ የኤሌክትሪክ የሾክ ወይም ደግሞ እቃዎቻችን ላይ ድባሶቹ ላይ የአንደር ቮልት በሚሆንበት ሰዓት የመቃጠል እንትኖች ያጋጥማሉ። እሱን ለመቀነስ ኢሚዲትሊ አምባላንስ ሲሆን ዲስፕሌይ ላይ ደግሞ ወርኪንግ ስቴሽን ላይ ይታያል። ቀጥታ ቴክኒሻን ላይ ከመናገሩ በፊት ይሄ ኔትወርክ አምባላንስ ነው ብሎ እዛው በሪሞት ማቋረጥ ይቻላል። ከተቋረጠ በኋላ ኢሚዲየትሊ እዚህ ቦታ ላይ አምባላንስን ሲስተም ወይም ደግሞ ኔትወርክ ያሳያል። ሄዳችሁ ይሄንን ጠግኖ በሚል ቀላል በሆነትን ወደ አሁኑ ለ ቴክኒሽያኖች እንዲነገር ያደርጋል። ይህ በአዲስ አበባና በዙሪያዋ ባሉ አካባቢዎች ተግባራዊ የሚደረገው የስካዳ ቴክኖሎጂ ከ14 ሚሊዮን ዶላር በላይ ገንዘብ ወጪ ተደርጎበታል። የስካዳ ዲኤምኤስን ብቻ ስንወስድ ኒል ወደ 14.5 ሚሊዮን የአሜሪካ ዶላር ወጪ ተደርጎበታል። ፕሮጀክቱ የሁለት ዓመት አካባቢ የፕሮጀክት ታይም ላይ ነበረው። ነገር ግን በተለያዩ ምክንያቶች የተወሰኑ መራዘም አሳይቷል። ነገር ግን በዚህ በጀት መጨረሻ ላይ ምን እናደርጋለን? የፓይለት የተመረጡ አካባቢዎችን ሙሉ በሙሉ ዲስፕሌይ አድርገን፣ አሁን ላይ እንደውም ትልልቅ የሚባሉት ሁሉም የሚያስፈልጉ እቃዎች በሙሉ ከሀገር ውስጥ ገብተው ወደ ኢንስታሌሽን እየተበጣ ነው። የተለያዩ ቴክኖሎጂዎችን በመተግበር ከተማዋን ስማርት ሲቲ የማድረጉ ስራ ተቋሙ እየሰራ ነው። የስካዳ ቴክኖሎጂ በቀጣይም በተለያዩ ከተሞች ተግባራዊ ለማድረግ እየተሰራ ነው።